ዛሬ ኑ ላሳያችሁ ምርጥ ቦታ ምርጥ ቦታ ከምርጥ ካሜራማን ጋር ማለት ነው። በነገራችን ላይ ይህን ቪዲዮ ሰቀርጸው እንትን ካሜራውን እንደ የገድም አላደረኩትም ማለትም ረስቸው ማለት ነው። ያው ታቆይ ለአንዳንድ ጊዜ ዩቱበር መሆን የነረሰዋሉ እና ቦታው ሲያምረኝ በቃ ልቤን ጥቃ ሲያደረገኝ መቃ ለጡል ካሜራ ነው ተዚያ ላይ በዛም በሄድኩበት በዚህም በዚያም በዚህም በቃ ፎቶ ማንሳት ቪዲዮ መቅረጽ ምናም ምናም ያ ሀሳብ ነው እንጂ የመጣልኝ። ለካ ለዩቱበር ብዬ እንደዚህ በቃ ማለት ለዩቱብ ብዬ እንደዚህ ቪዲዮ አልሰራም። በቃ እኔ ዩቱብ ማለት ቦታውን ከመውደድ የተነሳ በቃ ካሜራ መቅረጽ ነው እንጂ፣ ለካ ለካሜራ ለቪዲዮ ሲቀረጽ ለካ ለዩቱብ ቪዲዮ ሲቀረጽ ለካ ላዝም ግዴታ እንደዚህ መዞር አለበት ስልኩ ማለት ነው። ያ ሀሳቡ ትዝ አላለኝም ግን ደግሞ ጠፍቶኝ አይደለም አውቃለሁ። ያው የልብ ማነስ እጥረት ሰላም አለይኩም ራህመቱላሂ ወበረከት ውድና የተከባራችሁ የኔ ቤተሰቦች ሰዎች እንዴት ዳና ናችሁ አላችሁ እኔ አላውላችሁ አልহামዱሊላህ ሰላም ነኝ እናንተ እንዴት ናችሁ ዳና ናችሁ ወይ ያ ሰላም ቦታ ትጠላላችሁ ሰፈር ትጠላላችሁ እዚህ ሰፈር ነው ያለሁት ብላችሁስ አ ለማንኛውም ይህ ሰፈር በጣም ነው የሚያምረው። ሀቂቀተን ያኒ አቀራረጹን ባሳምረውና ምርጥ ካሜራ ቢኖረኝ ምርጥ ካሜራ ማር ቢኖረኝ አስባችሁታል።

ከበፊቱም ያው ነው ቪዲዮ እንደዚህ መስራት ቪዲዮ መቅረጽ ምናምን ፎቶ ማንሳት ምናምን አልወድም ነበረ። ያው ግን አንዳንድ ጊዜ አሁን ዩቲዩብ ከፈተኩ አማርኛ ተፈኝ ዩቲዩብ ከከፈትኩኝ በኋላ ያው አንዳንድ ቪዲዮ መያዝን አንዳንድ ቪዲዮ መቅረጽን እንደዚሁ ፎቶ ደስ የሚሉ ነገሮችን መቅረጽን መያዝን ያው እንደሚጠቅም ትንሽ ተገንዝብ ያለው ማለት ነው። ለዛም ነው በቃ የሆነ የሚያምር ነገር ካየሁ ደስ የሚሉ ነገር ካየሁኝ በቃ ፎቶና ቪዲዮ ምናምን መስራት ጀማምሬ ያለው ስላችሁ ነው። ጉዞ ወደ ለውጥ ስላችሁ ነው። አቦ እና ቦታው በጣም ነው የሚያምረው እኔ ስለወደድኩት በቃ ቤንስ ረቀማኝ ለእናንተ ደግሞ ብቅ አደረኩት። ምክንያቱም እኔ የወደድኩትን የወደድኩትን ያየሁትን ነገር ያው ጓደኞቼ፣ የቤተሰቦቼ አይደላችሁ። ስለዚህ እኔም ለእናንተ አመጣሁኝ ማለት ነው። በነገራችን ላይ ይህ ቦታ የት ነው የሚያውቃለ? ይህ ቦታ የት ነው ግን? ካሜራውን ስንሻሩ አሩጨዋሉ በዛም ቶሎ ቶሎ ነው መቀርጸው። ያሰላም ቦታው ሲያምር ጨርሶ ሀበሻ ነው። ዝላ እዚ ጋ ምን ይላል መሰላችሁ ዩኤኢ ነው የሚለው እንትን እየታያችሁ ከሆነ ማለት ነው። በቃ ኢማራት አበሻ አለ፣ ኢማራት አለ፣ ኢማራታዊ መዋጥኖችም ይኖራሉ። በቃ እንትን ታውቃላችሁ ከየዓለሙ አሉ ማለት ነው እና እኔ ከየዓለሙ ያሉ ምናምን እንትን ነበር ማቀው ጋር ዓለም እየሄዳችሁ ታውቁ ተሆነ ዱባይ የምትኖሩ ሰዎች ታውቁታላችሁ። ቅር አለምዬ በቃ እየሌለ ዜጋ የለም። ሁሉም ዜጋዎች አሉ። በተለይ በተለይ ቅር አለምዬ እንግዲህ የት ማንም የሚያውቀው ነው። በተለይ ዱባይ የሚኖር ሰው ማንም ያውቀዋል። ማለትም ደግሞ በተለይ ሙቀት አካባቢ ለብርድ ነው የሚዘጋው። ምክንያቱም ቤት ነው እንጂ ከላይ እንትን ስለማይዘጋ ሙቀት ሲሆን ይከፈታል። ብርድ ሲሆን ደግሞ ይዘጋል። ምናልባሽ እንዳጋጣሚ ዝናብ ከጣለ ብዙ የሚበላሽ ነገር ስላለ የሚገባ ነገር የለም እና ያን ነበር እኔ በጣም ብዙ ዜጋዎች ያሉበት በጣም ብዙ ዜጋዎች የሚኖሩበት የሚገቡበት ያየሁት ያንን ቦታ ነበረ። ግን ይህ ቦታ የት ነው ቀራለም ዬ አይደለም ማለት ነው። ስለዚህ የሚያውቅ ሰው እዛ ዞራችሁ ከሆነ አይታችሁ ከሆነ እየዘዋዘራችሁ ምናልባት አገር ቼክ አርጋችሁ ከሆነ ታውቁታላችሁ ብዬ አስባለሁ። ካወቃችሁት ሰፈሩ የት እንደሆነ እንከሩኝ ተደ ያሳውቁኝ ማለት ነው። ናሀባይቤ ይህንን ይመስላል አያምርም በቃ ደስ ብሎኛል። ይሄ ሲያምር፣ ይህም ቦታ ሲያምር፣ ምናልባች አቀራረጹንና የካሜራው ችግር ሊሆን ይችላል። ሀቂቀትን ግን በአካል ማለት ነው። በቃ የሆነ ልባችሁን ያፈሳችኋል። እያልጓችሁን ገባችኋል። እያልጓችሁን ምላችሁ ይገባችኋል ብዬ ተስፋ አድርጋለሁ ይናልማ በጣም ነው የሚያምረው። እኔም ስለወደድኩት ደስ ስላለኝ በቃ ያው ወደ እናንተ አመጣሁት። ድምጹን ያጠፋው በጣም ኃይለኛ በተለይ የሚወጡበትና የሚገቡበት በሩ ላይ በጣም ድምጽ ነበር። ዝግ አሁን ሰው ይኖራል፣ የሚቀርጹት ቪዲዮ፣ የሚሰሩት ቪዲዮ፣ ፎቶ የሚነሱት ምናምን ያለ የለለ ድምጽ ነው እና ለዛ ነው ድምጹን ያጠፋሁት። በቃ ምንም ትዝ አላለኝም። የተበሳጨሁት ነገር ይኖር በቃ ካሜራውን ሳላዞሩ መቅረጼ ነው እንዳገኘው ነው ቀጣል እኮ ነው ካሜራውን የቀረጽኩት ማለት ነው። በቃ ምክንያቱም በቃ ያጋጥማል እና ያው ያ ሰላም አላህ ሲያምር፣ ወይ እዚህ በቃ እዚህ ሰፈር መኖር አስባችሁታል። ሀሳባችሁን ሁላ ነው የሚያስራሳችሁ፣ ወጣ ስትሉ ይሄንን ስታዩ ምናምን ያ ሰላም እኔ የራሱ ቃላት አጣሁለት። እና በጣም ነው የሚያምረው። ሂዱ እዚህ ሰፈር ሂዱ ማለት ነው። በጣም ነው የሚያምረው ሐቂቀተን በጣም እኔ ቃላት አጣውለት። ምን ብዬ ምን ብዬ ምን ብዬ ያምራል ልበል? በቃ ያምራል ከማለት ተጣ። አንድ ነገር ያምራል፣ የሚያምር ነገር ያምራል ከተባለ ከዛ ሌላ በቃ ምን ይባላል? ምንም አይባልም። እና ሐቂቀተን ልዩ ነው ቦታው። ምን ይደረጋል? እናንተ እንዴት ታዩ አልፈቀርኩላችሁ። ማለትም በቃ ካሜራው ምናልበች እንደዚህ የጎድን ቢሆን ኖሮ በጣም አሪፍ ነበር። አይቅታም እዚህ ቦታ ምን እንደሚቀርጹ ምናምን፣ ሰዎቹ ጫጫታቸው፣ በቃ ሰፈሩ ድባቡ ምናምን ሰላም፣ በጣም ደስ ይላል። እና ሀባይቤ እንደዛ ነው ስላችሁ ነው፣ በጣም ነው የሚያምረው። ተዝናናን ስላችሁ ነው። በቃ ፎያፈሽ ስንት ስንት ነው ያመሸ ነው የቀ ከስንት ሰዓት እስከ ስንት ሰዓት እዚህ ቦታ እንድትዝናና አጠይቁ አጠይቁ። በቃ አይዲያው የላችሁም ስላችሁ ነው። እስኪ ያ ያ ሰላም ሲያምር እኔ ራሱ የሄድኩበት የሄድኩበት ያየሁት ያየሁት እዛው በአካል ያየሁት ያየሁት ራሱ ሁላ አልመሰለኝም ማለት ነው። እንደገና ነው በቃ ቪዲዮ ስሰራው ነው እንደገና የታጀብኩት እና ባይ ቢክ ላይክ እና ሼር እያደረጋችሁ አበረታቱኝ። ለዚህ ለቤቴ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮቹ ደግሞ ላይክ እና ሼር፣ ኮሜንት ማድረጋችሁን አትርሱ። ተባበሩ ማለት ነው፣ አግዙኝ። አቂቃታ ካልተጋገዝን፣ ካልተተባበርን ቃል ተተባበረን ትልቅ ደረጃ መድረስ አንችልም። ይችላል ማለት ነው ማለት ነው ከአላህ በታች ስንተባበር ስንተጋገዝ ነው ሁላችንም እያንዳንዳችን ደረጃ ላይ የምንደርሰው እና ስለዚህ አረኔ ቦታው ማድረከኝ ግን ሂጅ ነበሩ። እዚህ አይቼው ነበረ። እዚህ ጋ ተዝናንቼ ነበር። እዚህ ነበር ያመሸሁት ትላላችሁ፣ ትጠላላችሁ። ውይ ሲያምር ሀባይቢ። እንግዲህ ቪዲዮን ወደ ማቋጫው ሰዓት እየደረስኩኝ ነው። ለቤት አዲስ ከሆናችሁ በድጋሚ ሰብስክራይብ አድርጉኝ። ላይክም አድርጉኝ አበረታቱኝ፣ ማለት ነው። ሀሳባችሁን በኮሜንት ላይ ግለጹልኝ። እስካሁን ድረስ ስታበረታቱኝ አይዞሽ፣ ትደርሻለሽ፣ ትችያለሽ፣ ምናምን ምናምን እያላችሁ ስለምታበረታቱኝ እጅግ በጣም አሪፍ አመሰግናለሁ። በካይሬ ቪዲዮ ያገናኘን። ሰላም አሌኩም።